መስቀል በሞላው ዓለም በካቶሊክ ቤተክርስቲያን የሚከበር ታላቅ በዓል ነው። ይኸውም በፈረንጆቹ እንደ ኢሮፓያን አቆጣጠር መስከረም አራትለት በሞላው በምዕራባውያን ዘንድ ያከብራሉ። በሀገራችን ደግሞ በተለየ ሁኔታ መስከረም 16ና 17 መስቀል ይከበራል። መስቀል የሚከበርበት ዋናው ምክንያት መስቀል ለአንድ ክርስቲያን ልዩ መለያው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጭንቁን መከራውን፣ ሕመሙን ያየንበትና ከዚያም ደግሞ ወደ ራሳችን ስንመጣ ያ ተስፋ ያ እምነት ያ ተስፋና ያ ፍቅር በውስጣችን ሰርጾ እንግዲህ ያንን እንድንተገብር እራሱ ጌታችን ኢየሱስ ክርስቶስ ያስተማረን ነው። በሙሴ ዘመን እስራኤላዊያኖች እግዚአብሔር ሰዎች ባስቸገሩ ጊዜ እባብን በአላማ ላይ ሰቅሎ ያንን አላማ የሰቀለውን እባብ በተመለከቱ ጊዜ እንደሚድኑ በነገራቸው ታሪካዊ አመጣጥ መነሳት ይቻላል። ከዚያም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍሶ እኛን ሰዎችን ያዳነበትን ጊዜ የምናስብበት ከዚያም በኋላ ደግሞ ያው በታሪክ እንደምሰማ ነው እንደተረጋገጠው ንግሥት እሌኒ ጌታችን የመድኃኒታችን ኢየሱስ ክርስቶስን መስቀል ለማግኘት ባደረገችው ጥረት መስቀሉ ተቆፍሮ እንደተገኘ እና እኛም ይህንን መስቀል መዳኛችን፣ ቤዛችን፣ የነፍሳችን መድኃኒት እንደሆነ አድርገን የምንቀበልበት ቀልን በደስታ በፍቅር በሰላም አክብረዋለሁ። መስቀል ኃይላችን ነው። ለሁላችንም ለዓለም ሁሉ ህዝብ ለዓለም ሁሉ ህዝብ ኃይል ነው። መስቀሉን በተመለከተ ቃለ ሕይወት ቃለ መንፈስ ቅዱስ የእግዚአብሔርን ቃል እንሰማለን። ከዚያም ታላቁን የእግዚአብሔርን መስዋዕት ማለት ቅዱስ ቁርባንን በጋራ እንካፈላለን። ከመስቀሉ ምህረት እንማራለን። ጌታችን ኢየሱስ ክርስቶስ የዓለምን ሁሉ ሕዝብ ለማዳን ሲል ነው በመስቀል ላይ ተገርፎ ተቸንክሮ ስንት ስቃይ አይቶ ዓለምን ለማዳን ሲል ነው ይሄ ሁሉ ድን የደረሰበት። ስለዚህ ለዓለም ሁሉ የምመክረው የማሳስበው ፍቅር እንዲወርድ ዓለም ሁሉ አንዱ ለአንዱ እንዲያስብ፣ ሰላም እንዲያስብ። ሰዎች በህይወት የራሳቸው መስቀል አላቸው። መከራ፣ ችግር፣ ብዙ ብዙ መስቀሎች በህይወታቸው ይቀበላሉ እና በዚህ በመስቀል ወቅት በርግጥ፣ ብዙ የተቸገሩ ሰዎች ብዙ የተቸገሩ ወገኖች አሉ። ለነሱ የምናስብበት በጋራ ተካፍለን የምንበላበት የምንቋደስበት ነው ማለት ነው። አሳዛኝ የሆነውን ነገር በመቀነስ እርስ በርስ በመተባበር ካልሆነ፣ እኔ ብቻ እያልን ራሳችንን ልዩ ቦታ ካስቀመጠን ትንሽ እውነትም የመስቀሉ ፍቅር አልገባንም ማለት ነው። ወደዛ እንድንመለስ መሰረታችን እንድንመለስ። በተለይ ሀገራችን የአማኝ ሀገር ናት ስለሆነ መሰረታችን ማን ነው? እግዚአብሔር ነው። ወደ እግዚአብሔር እስቲ አይናችን እናንሳ። ከዛን ኋላ ሁሉ ነገር በራሳችን እግዚአብሔር በሚሰጠን ጸጋ ወደ መልካም ለመምጣት ለመተባበር፣ በጋራ ለመስራት፣ በመሳሰሉት በመከባበር ለመኖር እድሉ አለን።